አውጥቶ ይጣላል። ስለዚህ አሁን ይሄንን ይሄንን እነሱ የሰሩትን ፊልም ወደ ህግ ቦታ ይዞ ለመሄድ የግድ አንቺ የኢትዮጵያ አምባሲ እርዳታ ያስፈልግሻል። ሪያድ ኮሚኒቲዎች አሉ፣ በጣም ጎበዞች ናቸው፣ ይሰራሉ። አንቺ በደንብ መናገር የምትች ልጅ ነሽ። ስለዚህ አስረጃቸው። ማሬ ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው። መህቡባ መህቡባ፣ ስንት ጊዜ የሆነሽ እዛ ሀገር? አንድ አመት አንድ አመት። መሻላት፣ ተባረካላት። ጤንነትሽ፣ ሰላም ነሽ አይደል? አልሐምዱሊላሂ ደህና ነኝ። አልሐምዱሊላሂ ይም። አንች አሁን የት ሀገር እንዳለሽ ታውቂያለሽ? ሰውድ አረቢያ። የት ቦታ? ሳውዲ አረቢያ ሪያድ ሽፋ አካባቢ። ኦኬ፣ ሪያድ ሽፋ አካባቢ። አሁን አንቺ ሙስተሽፋ ሽፋ ውስጥ ነው ያለሽው ወይስ ውጭ ከሽፋ ውጭ ነው ያለሽው? አይ ሙስተሽፋ ሙስተሽፋ ሮማን ነገር አብረ የጣሉን ጉቤራ ነው። ጉቤራ የሚባል አካባቢ። እሺ አሁን የት ነው ያለሽው? አሁን ሽፋ። ስንት ጊዜ ሆነ? የሰራሁበት ቦታ ሪያድ ነበረ። እዛ ቤት አስር አመት አስር ወር ነው የሰራሁት። ሙስተሽፋ እኮ ይሄ እኮ ሽፋ የምትዩ እኮ ሪያድ ከተማ ውስጥ ነው ማሬ። አሁን እኔ ያለሁት ሰዎች ያመጡኝ ሽፋ ወደሚባል ከተማ ነው። እኔ ስሰራ የነበረው ሪያድ ውስጥ አልሚስሪ መስጂድ የሚል አካባቢ ነበረ የነበርኩት እና አሁን አንቺ ያለሽው ሽፋ የሚባል ሰፈር ነው ወይስ ሆስፒታል ነው ያለሽው? ኖ ሽፋ የሚባል ሰፈር ያመጡኝ ተጥዬ ያገኙኝ ሀበሾች እነሱ ጋር ነው ያመጡኝ። ስለዚህ አሁን አንቺ ያለሹ ከሀበሾች ጋር ነው ያለሹ ማለት ነው? አዎ ከሀበሾች ጋር ነኝ። ኦኬ አንቺ አስር ወር ደመወዝ እንዳልተቀበልሽ ስታቂ ታዳ ሀበሻዎቹ ቤት ከምትሄጅ ለምን ወደ ፖሊስ አልሄድሽም? እኔ በሰዓቱ ካገኙኝ በኋላ እኔ በሰዓቱ አላሰብኩም ነበረ። በእርግጥ እጄ ላይ ምንም ነገር የለም። የእነሱ ስልክ ቁጥር አላቅም፣ ምንም ነገር አላቅም፣ ይቃማም የለኝም፣ የፓስፖርት ቁጥርም አላቅም ስለዚህ እጄ ላይ ምንም ነገር ስለሌለ እነሱ ጋር ከመጣሁኝ በኋላ ነው በፖፕ አፕሊኬሽን ምክንያት ነው ማስረጃዎችን የሰበሰብኩት። ጎበዝ። እና አሁን ማስረጃዎችሽ አሉሽ? ፓስፖርት፣ ቃማዊ ፎቶ አለ። ፓስፖርቴ የለም፣ የቃማዊ ፎቶ አለ። የኦፊሴ ስልክ ቁጥር አለ። ከአዲስ አበባ ያመጡኝ የኦፊስ ስልክ ቁጥር አለኝ። አሁን አንቺ እኛ ምንድን ነው እንድንረዳሽ የምትፈልግ? እኔ ገንዘቤን እንዲያሰጡኝ ነው የምፈልገው። ከዛ ቦታ ከወጣሽ አሁን ስንት ጊዜ ሆኖሻል? ትላንትና ነው የጣሉኝ። ጎበዝ ጎበዝ፣ ትላንትና አውጥተው የጣሉሽ። ዛሬ ሐሙስ ነው፣ ነገ ጁማ ነው። ይሄን ይሄን ገጠመኙ እንግዲህ አሁን አንቺ ቀጥታ መሄድ አለብሽ። ኢትዮጵያ ኤምባሲ ነው ኤምባሲሽ ትሄጃለሽ። እንዲህ በተረጋጋው መንፈስሽ እምባሲዎቹን ታስረጃቸዋለሽ። ሰዎቹ ይጠራሉ። የአስር ወር ደሞዝሽን ይዘሽ ወደ ሀገርሽ ነው የምትሄጂው። ብር ተሰጥቶ መቀመጥ የለም። አዎ፣ አዎ። ትናንትና ከሆነ ስቀበል አስፈርመውኛል። የስምንት ወር ደሞዝ አስፈርመው ነው የሰጡኝ። እሱን ደግሞ እዚህ አካውንት አልከፈቱልኝም። አካውንት ስላልከፈቱልኝ ሻንጣዬ ውስጥ ነበረ። ስድስት ሺህ ምናምን ሪያል ሻንጤ ውስጥ ነው ያለው። የሁለት ወር ሁለት ሺህ ደሞዝ እነሱ እጅ ላይ ነው ያለው። ስልኬ እነሱ ቤት ነው። በቃ እኔ በለበስኩት ልብስና ጓንድ ጫማ ነው ከቤት ይዘውኝ ወጡት። ሲወጡ ምን ብለው ይዘውሽ ወጡ? ይቃሟ ልናሳድስልሽ ነው፣ ሜዲካል ትሰጫለሽ ብሎ ነው የወሰደኝ። ከዚህ በፊት ይቃሟ ስሰጥ የመጀመሪያ ጊዜ አዲስ ሆኜ ስመጣ ይቃሟ ሲሰጥ ሜዲካል የወሰድኩበት ቦታ ነው እና እኔ ያው ሜዲካሉን ሳየው ቀጥታ አመንኩኝ። ሜዲካል በቃ እና ከሆስፒታሉ ፊት ለፊት ነው። እዚህ ጋር ቁጭ ብለሽ ጠብቂኝ፣ ፓርኪንግ ደርሼ ልምጣ ብሎኝ ነው ሄደው። ከዙሁር በኋላ እኔ እስከ አሱር ጠበኩት፣ አልመጣም። ኦኬ ማሬ፣ ምንም ችግር የለም። በነገራችን ላይ ካሜራ አለ። የጣለብሽ ካሜራ ያጣለብሽ፣ ሰዓቱ ቦታው፣ ካሜራ ይታያል። አንቺ በፍጥነት ሂደሽ ወደ ኤምባሲ ማመልከት አለብሽ። አበሻ ቤት መግባቱ አይደለም፣ የአበሻ ለጊዜው ከለላ ነው። ሀቅሽን እንድታገኝ ግን መሄድ አለብሽ ወደ ኤምባሲሽ ነው። ከዛ ትበስም ያለሽ ከፊሎች ይታወቃሉ። አስለኛ የቃማሽ ስላለ ችግር የለም። ይችን አሁን ያልሻትን ነገር ለኤምባሲው ትናገራለሽ። ኤምባሲው ነው ጠበቃ የሚያቆምልሽ እንጂ አሁን እሱ አንቺን አውጥቶ ከጣለ በኋላ ጠፍታለች ብሎ በልቆብሻል። ብር እንዳትጠይቂ ደግሞ ብርሽን ፈርመሽ ተቀብለሻል። አንቺ ድራማ ነው የተሰራብሽ ድራማ ነው የተሰራብሽ። ብር ማጠራቀም ሻንጣ ውስጥ አግባብ አይደለም። አስበውብሽ ነው። አንቺ እንደማትወጪ ብርሽን እንደማትልኪ ስላወቁ ድራማ ነው የሰሩብሽ። ብርሽን ላለመውሰድ ምንም ማስረጃ የለሽም፣ ፈርመሻል። ቦርሳሽ ውስጥ ለማስቀመጥሽ መረጃ የለሽም። ገብቶሻል? ስለዚህ አንቺ የኤምባሲው እርዳታ በጣም ያስፈልግሻል። አዎ አካውንት የለኝም። ወደ ሀገር በአካውንት በእነሱ አካውንት ነው ልልክ የምንችለው ቤተሰብ ጋር ልክ ያላቅም። አንቺ ብላክ ማርኬት ልካለሁ ብለሻቸው ነው ወይስ መላክ ስላልቻልሽ? በፍጹም እንደዛ አላልኳቸውም። እኔ እዚሁ እንዲሆንልኝ እዚህ ሀገር አካውንት ክፈቱልኝ ብዬ ከአንዴም ብዙ ጊዜ ጠይቄያቸዋለሁ። ዛሬ ነገ ዛሬ ነገ እያሉኝ ነው። ሲሙ በእሱ ስም ስለነበረ በአንቺ ስም እስኪዞር ብለው ሌታ አደረጉብኝ። ሲሙ በእኔ ስም ካልሆነ ደግሞ ማውጣት አልችልም። አዎ አትችይም። ኤስ ቲ ሲ ቤ ማውጣት አትችይም። አንቺ ቤት ውስጥ ስታያቸው ሰዎቹ ጤነኛማ ሰዎች ናቸው እህቴ? ምን አይነት በሽሬ እትሞላ ጤነኛማ ሰዎች ናቸው። ለምን ጣላ? ያው ለበቀል ነው የሚሆነው። ግን አሁን እኔ ገንዘቤን ማግኘት ታዲያ እችላለሁ? ገንዘብሽን ለማገኘት የኢትዮጵያ ኤምባሲ እርዳታ ያስፈልግሻል። እንደው ከተቻለ ወሬዲ ፈርማል፣ አሁን ማስረጃ ይኸውልሽ። ሻንጣ ውስጥ ስላለው ብር ማስረጃ ያስፈልጋል። ደሞዝ ሰጥተዋል፣ ወሬዲ ሰጥቶ አስፈርመውሻል፣ ገብቶሻል? ለዚህ እነሱ ጋር አሁን የሁለት ወር ደሞዝ ብቻ ነው ያልፈረምኩት ያለኝ ማለት ነው እህታለም አሁን ተረጋጊ። ምንም አልቅሰሽ የሚሆን ነገር የለም። ያው ይህንን ጉዳይ ሊፈታ የሚችለው ኢትዮጵያ ኤምባሲ ነው እና ኢትዮጵያ ኤምባሲ ሙሻወር ይዘሽ ሂደሽ እዛ እነሱን ማናገር ነው። በጣም ነው የሚያሳዝነው። እንደዛ እ ለሷ ላይ በጣም ኃይለኛ እንትን ነው ጨዋታ ነው የተሰራው። በሕግ ደረጃችን ደሞዜን አልወሰድኩም ብላ እንዳትል ሰጥተው አስፈርመዋታል። ቦርሷ ውስጥ ያጠራቀመችውን ብር ደግሞ እዛ ቤት ጥላ እንድትወጣ ይቃማላ። ሰራልሽ ብሎ ነው አውጥቶ ይጣላል። ስለዚህ አሁን ይሄንን ይሄንን እነሱ የሰሩትን ፊልም ወደ ህግ ቦታ ይዞ ለመሄድ የግድ አንቺ የኢትዮጵያ አምባሲ እርዳታ ያስፈልግሻል። ሬያድ ኮሚኒቲዎች አሉ፣ በጣም ጎበዞች ናቸው፣ ይሰራሉ። አንቺ በደንብ መናገር የምትችይ ልጅ ነሽ። ስለዚህ አስረጃቸው ማሬ። እሺ፣ ግን ሌት በመሆኔ ይወቅሱኛል። ትላንት ነበረ ትላንት ነበር ትላንት ነበር መሆን የነበረበት ዛሬ ሐሙስ ነው ነገ አርብ ነው እረፍት ነው የአንቺ ነገር ተጓቶ ወደ አራት ቀን ይሄድብሽ ነው ማለት ነው ትላንትናውን ቀጥታ አንቺ ብታመለክቺ አንድ ነገር ልንገራችሁ እዚህ ያላችሁ ልጆች ከአሰሬቿችሁ ጋር ችግር ሲፈጠር ቀድሞ የከሰሰሰ ነው የከሰሰ ተቀባይነት አለው እሱ እዛ ቦታ ላይ ይጥላት ሂድና በስልኩ ጠፍታብኛለች ብሎ ይበልቃል። እርግጠኛ ነኝ በላቅ አድርጎብሻል አሁን አንቺ ማለት ነው። አንቺም ደግሞ አበሻ አገኝተሽ ቁጭ አልሽ። መሆንን የነበረበት ቀጥታ ትናንትና ወደ ኤምባሲ መሄድ ነበረብሽ። ትናንት መሄድ አልቻልሽም፣ ዛሬ መሄድ ነበረብሽ። ገብቶሻል? ዛሬም ወረዲ ካላሳ አልቋል። ነገም ጁማአ ነው፣ ስራ አይሰራም። ቅዳሜም አይሰሩም። እሁድ ነው የምትሄጂው። አሁን ስንት ቀን ተቆጠረ ማለት ነው? ዘገየሽ። ሌሎቻችሁ እንደ አይነት ችግር ያጋጠመው ሰው ስታገኙ ካበላችሁ ካጠጣችሁ በኋላ አታስቀምጧቸው፣ ይዟቻችሁ ይዛችሁ ወደ ኤምባሲ ሂዱ። ችግር በተለይ ጠለብ የመጡ ልጆች መብታቸው እንዲጠበቅላቸው ማለት ነው። አሁን አዚዛ ቤቷ ሰው አታስገባም፣ ይሄ ችግር የለውም። የኔን ክፋቶት ግን መብታቸውን ለማስጠበቅ የእነሱን መብት ለማስጠበቅ ሰውየው በጠፋችበት ታይም አውጥቶ ባስቀመጠበት ሰዓት እሱ በልቆባታል። ታውቂያለሽ? እንደዛ እኮ ነው ያደረገው ሰውየው።